ሰው እንዳይቀር ግብዣ ለቤቴ በሚለው እንግዲህ ሀይሚ ቅመሟና ብሩክ የሙሽዬ ቀብራራ ዛሬ ማታ ከባድ ነገር አለ ማንም እንዳይቀር ብለው ቀጠሮ አስይዘዋል ማለት ነው። ይሄ ከባዱ ነገር ምንድን ነው? ፕሮግራሙስ ምንድን ነው? የምትሉ ስለማትጠፉ በደንብ አድርግ የምነግራችሁ እና ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከመጨረሻው ከኔ ጋር ሆኖ ሌላው ነብሯ ሩት ታዬ እንዲህ ስትል ኢንስተግራም ላይ አስቀምጣለች። የጊዜ ጉዳይ ነው እንጂ ሁሉም የዘራውን ያጭዳል ብላለች ማለት ነው። በትክክል የሰራችሁትን ክፉ ስራ ነጌ መልሳችሁ ታገኙታላችሁ ማለት ነው። በእሷ ላይ ግፍ የሰራችሁ ማለት ነው። መልካምን ስራ ስትሰሩ ለነጌ ይጠቅማል። መጥፎ ስራን ብትሰሩ ደግሞ ነጌ ላያችሁ ላይ እንደሚመጣው እንዳትጠራጠሩ። እንግዲህ ይህ መልዕክት ነው ያስቀመጠችው ነብሯ ማለት ነው። ለማንኛውም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ከመጨረሻው ከእኔ ጋር ሁኑ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላ ህብዛሌ ላላ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ነው ከዚህ በፊት ቤተሰብ ሆናችሁ ላይክ ሼር ኮመንት ለምታደረጉልኝና ለምታበረታቱኝ እጅግ በጣም ማርኬ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ጎደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬ ቪዲዮ እንግዲህ በጨረቃ ፋሚሊ ላይ ነው ማለት ነው። እንግዲህ ከዋይታ ከሮሮ፣ ከጭቅጭቅ፣ ከንዝንዝ አውጥታችሁ እንደዚህ በዓል በዓል መስላችሁ ስለመጣችሁ እኛንም በዓል በዓልን እንዲሸተ ስላደረጋችሁን እጅግ በጣም አድርገን ከልብ እናመሰግናለን። ቤተሰብ አያችሁ የጨረቃ ፋሚሊዎች እንደዚህ ፏ ብትን ብለው መጥተዋል ማለት ነው። በዓል በዓል መስለው ማለት ነው። እንግዲህ እንደምታውቁ ሰሞኑ ሀይሚ ቅመሟ ብሩኬ ከማን ጋር ነበሩ? ከአብርሃን ጋር ነበሩ ማለት ነው። በዚህ አጋጣሚ ሁላቸውንም ትላንትና ነው ማታ አካባቢ የተበታተኑት ማለት ነው። ሁሉንም ወደ ቤቱ የተበታተነው በዓልን በየቤቱ ለማክበር የተበታተነው ትላንትና ነው። እናም ቤተሰብ ያው ትላንትና ካያችሁ ብሩኬና ሀይሚ ቅመሟ ወዴት ሄደው ነበረ? ወደ ብሩኬ እህት ወንድም ቤት ማለት ነው። አራስነት ሊጠይቁ ሄደው፣ እንዴት እኛን ሳታይ ወደ ሌላ ቦታ ሄዳቸዋል ብለው እንደዛ ምርር ብለው ዘራፍ እያሉ ፕራንክ አድርገዋል ማለት ነው። ማ የብሩኬ ወንድም ማለት ነው። እናም እንግዲህ ዛሬ ደግሞ ከባዱ የሆነ ፕሮግራም ብሩኬ ቤት አለ ማለት ነው። ቤተሰብ ብሩኬ ቤት አለ። ጋሽዬም እንግዲህ እንዳያችሁት በመሀል አስገብተው ቅፍ አድርጎ አምጥተዋል ማለት ነው። እሙሽዬንም ልክ እንደዛ ማለት ነው። አእምሩ ከአባታቸውና ከእናታቸው ጋር እንደዚህ ቀብረር ብለው በዓል በዓል መስለው መጥተዋል ማለት ነው እ እኛማ በዚህ ሰሞን እኮ በዓል በዓል አልመሰለንም እኮ ሀዘን የመሰለን ማለት ነው። ምክንያቱም በዚህ በኩል ውሸታቸው በዓልን እዛች ጋር እያከበሩ እኛ ጎልጉለን እያወጣንባቸው እዚህ ጋር የእኛን ለመዋሸን ደግሞ ሌላ ድራማ እየሰሩብን ዛሬ ላይ ደግሞ ከነሱ ዝባዝንኪ አውጥታችሁን እንደዚህ በዓል መስላችሁ በሀገር ልብስ ፏ ፈሽ ብላችሁ ስለመጣችሁልን እጅግ በጣም አድርገን ከልብ እናመሰግናለን ማለት ነው። ፏ ብለዋል። ልናገር ቤተሰብ ልናገር እንደ ከባዱ ፕሮግራም ማለት ነው። ምን እንደሆነ ልንገራችሁ፣ አይ መጨረሻ አካባቢ የምነግራችሁ ይሆናል ማለት ነው። እንደዚህ ፏ ያሉበት ቀጠሩ የሰጡበት ጉዳይ ምን እንደሆነ የምን ፕሮግራም እንደሆነ በደንብ አርጌ እነግራችኋለሁ ማለት ነው። እስከ መጨረሻው ብቻ እናንተ ላይክ እንዳትረሱ፣ ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ አድርጉ። ዝም ብላችሁ አታድምጡ። ዝም ብላችሁ ማድመጥ ጥሩ አይደለም እና እንደዚህ ፋ ብለውልናል ማለት ነው። ጽጌም እንግዲህ እንዳያችሁ ትላንትና ማታ አካባቢ ሆቴል ላይ ትልቅ ሆቴል ተከራይተው ቡታጀራ በደንብ አርጋ ቀርጻ ቲክቶክ ላይ ለቃ ነበረ ማለት ነው። በዚህ አጋጣሚ ጽጌ በጣም እናመሰግናለን፣ ቡታጀራ ከተማችን በደንብ አርገሽ ያሳየሽን ማለት ነው። ሆቴል ላይ ነው እሷ ያዘችው ማለት ነው። ሀይሚ ቅመሟና ብሩኬ ወደ ቤታቸው ሄደው ያው ዛሬ ከቤተሰቦቻቸው ፋ ፍሽ ብለው ሊያሳልፉ ነው የመስቀል በዓልን ማለት ነው። ሌሎቹ ያው የወሬ ቋቶች እና የውሸት ቋቶች ደግሞ ያው እዛው በድራማቸው እሸሸ ገዳሚ ሲሉ ይገኛሉ ማለት ነው። እነሱን ደርስበታለን፣ ችግር የለውም። የእነሱን ሰዓት ስለሚመጣ ማለት ነው እንጠብቃለን። እኛ ምኝኝ እያለን እነሱን ድራማቸውን እየቀጠሉ የእነሱ ውሸት እና የእነሱ ድራማን ደግሞ ጎልጎለን እያወጣን እውነቴን ነው። እኛ እኮ ጀግኖች ና ቲክቶክ ሄደን እንደው በድብ ተቀርጾ የተለቀቀውን ልቅ ማድርገን አምጥተን እዚህ ይወስዳል ኢንስታግራም ሄደን ልክ እንደዛ ማለት ነው እኛም እንደንትን እያሳደናቸው እነሱ ለእኛ ለማምለጥ ሲሸገሸጉ ወፍ የለም አላመለጡም ማለት ነው። እያንዳንዱ ጎልጎለን እያወጣን እያሳየንባቸው ነው ማለት ነው። ግን ከዛ ሁሉ ወጥታችሁ ደግሞ ሀይምዬ ቅመሟ ስማርቷ ማለት ነው፣ ብሩኬ የእሙሽዬ ሸበላ ቀብራራ ልጅ ማለት ነው። በዓልን መስላችሁ ስለመጣችሁልን ከእናታችሁ ጋር ከአባታችሁ ጋር ስለመጣችሁልን እጅግ በጣም አድርገን ከልብ እናመሰግናለን። እሙሽዬ እና ጋሽዬ ረጅም እድሜ ከጤና ጋር ይስጣችሁ ማለት ነው ልጆቻችሁ ልጆቹንም እንዶ አላህ ትልቅ ቦታ ያደርሳቸው። እየሆነ በጣም ነው የምታምሩት ማለት ነው። እኔ እነዚህ ሁለት ልጆች እውነቴ ነው ወላ በጣም ነው የምወዳቸው ማለት ነው። ሁለቱም ስክን ያሉ የተረጋጉ ልጆች ናቸው እና በቃ ለቤተሰባቸው ያላቸው እንትን ማለት ነው። በተለይ ብሩኬ በቃ ለእናቱ ያለው ቦታ፣ ለእናቱ ያለውን ፍቅር የተለየ ነው ማለት ነው። እናም ዛሬ እንግዲህ ሀይሚዬ ቅመሟ ቡራ ቀብራራው ከቤተሰባቸው ጋር አብረው ያሳልፋሉ ማለት ነው። በዚህ አጋጣሚ እኔ እነሱ ፕሮግራም እንዳጠብቁ ሚስጥር ማወጣ እንዳይመስላችሁ ሚስጥር አላወጣም። ራሳቸው ሲመጡ በእነሱ አንደበት ምን እንደሆነ የምታዩት ይሆናል ማለት ነው። እስከዚያ ድረስ በጉጉት ጠብቋችሁ፣ የጨረቃ ፋሚሊዎች በጉጉት ጠብቋቸው ነው የምለው ማለት ነው። እናም ስለነሱ ይናከል ካልኩኝ ማለት ነው ሩታዬ ነግሯ ይህኔ ቀብራራ ማለት ነው። የጊዜ ጉዳይ ነው። ሁሉም የዘራውን ያጭደዋል ብላለች። ትክክል ነው ትክክል የኔ ቆንጆ ማለት ነው። አንቺ ብቻ በሰው ላይ ግፍ አጨርሺ፣ በሰው ላይ መጥፎ አትስሪ እንጂ ማንም በአንቺ ላይ መጥፎ ለሰራው ግፍ ለሰራው ነገ መልሶ ያገኘዋል። የትም አይቀርም። የጊዜ ጉዳይ ነው። እውነቴን ነው ምላችሁ ይሄ አንዳንድ እንደዚህ አይነት ነገር የሚፖስቱት ነገር እናንተም ተማሩበት። እናንተ ብቻ በሰው ላይ መጥፎ ነገርን አትስሩ። መጥፎ ነገርን በሰው ላይ የሚያስቀይም ስራ አትስሩ። እነሱ ብቻ በእናንተ ላይ ግፍ ይስሩ ማለት ማንም ሰው ብቻ በእናንተ ላይ ግፍ ይስራ፣ ነገ ተመልሶ ያገኘዋል ማለት ነው። በሰራው ልክ ይከፍለዋል ማለት ነው። ለምን ደግሞ አሁን ባልኩ ሰዓት፣ ለምን አሁን በተመኘው ሰዓት ደግሞ አላሳየውም ብላችሁ ደግሞ እንትን እንዳትሉ ማለት እንዳትቸኩሉ። በቃ ጊዜ ያለው ለሁሉም ነገር ጊዜ ያለው ማለት ነው። እናም ይሄ መልእክት ለአንቺ ራቆታ ሜቺ ሄርሜላ የምትባል ገሰስ ውበልን ገሰስ ንበችን በጉራጌኛ ውበልን ሆንሽ ሴት አሰዳቢ ማለት ነው። ለአንቺ ነው ዛሬ በሴት እህትሽ ላይ ግፍ ስትሰሪ ባሏን ቀምተሽ ከእሱ ጋር ሸሽ ገዳሜ ስትይ፣ ለምን ለምንም ይሁን ለድራማ ይሁን በዚህ በድራማ የታየው በእውነተኛ ታሪክ ላይ እየታየ ነው ያለው ማለት ነው። አንዳንድ ጊዜ እንዳትንቁት እንደዚህ አይነት ነገር ማለት ነው። ወላሂ ተቃወሙ። ተቃውሞ በተለይ ሴቶች ማለት ነው፣ እንደዚህ አይነት ነገር በእውነተኛው ላይ እናንተ ላይ ነው የሚደርሰው ማለት ነው። ስለዚህ እንደዚህ አይነት አሁን ሄርሜላ አይነት ቆሻሻ ማለት ነው፣ ሚስቱን እንዲረሳ አድርጋችሁ ወደ ራሳችሁ ለማምጣት ራቆታችሁ፣ ባታችሁ፣ እምብርታችሁ፣ የጡታችሁ ስንጥቅ እያሳያችሁ እንትን የምትሉ እናንተ ቆሻሾች ማለት ነው። እውነቴን ነው የምላችሁ በያው በምንድን ነው በሰራችሁት ልክ ደግሞ ነጌ ታገኙታላችሁ ማለት ነው። እንደዚህ ማቅጠሽ ያገኘሽ ወንድ ልጅ ነጌ ደግሞ በአንቺ ላይ ከሌላኛው ሲሟግጥ ነው የምታየው ማለት ነው። ሶ ነጌ ታገኘዋለሽ ሁሉንም ነገር ማለት ነው። አይዞሽ ሩታ፣ የኔ ቀብራራ፣ የኔ ነብር ማለት ነው። አይዞሽ አትከፊ።